ዲቪ መጀመሪያ መሙላት ወይስ መጨረሻ መሙላት የተሻለ እድል አለው የሚለው ነገር ብዙ ጊዜ ያጨቃጭቃልና እኔ ይሄ ነው ይሄ ነው ሳልላችሁ መረጃዎች ወይም ደግሞ ዶክመንት እነዚህ እንትኖች ስታቲክሱ ምን ይላል የሚለውን ላሳያችሁ። ጉግል ላይ እንሄድና ሲያክ ዳታ ብለን ሰርች እናደርጋለን። ሲያክ ዳታ ይህን ነገር አሁን ላይ ዲቪ 26 ላላችሁ አይሰራላችሁ። ከጃንዋሪ አንድ በኋላ ነው የሚሰራው። ቶግል ደን ዳታ ኦፍ 2025 እናያለን ማለት ነው ሶ 2025 ላይ እዚህ ጋር እንትኑን ሀምሳ ላርገው በአንድ የሚያሳየኝን ማለት ነው። ለምሳሌ የአዲስ አበባ ኤምባሲ እናርገው፣ የኢትዮጵያውን ሰርችን በለው የአዲስ አበባ ኤምባሲ ነው። እዚህ ጋር አሁን ሰብሚዴቱን በኦርደር እንዲያደረግልኝ እናርገው። ይሄ እዚህ ጋር መጀመሪያ ሮ ላይ የምታዩት እዚህ ጋር ያለው ምንድን ነው? ዴዋን ላይ የሞሉ ናቸው። እዚህ ጋር አስረኛ ወር በአራት የሞሉ ማለት ነው 2023 ዲቪ 25 ዲቪ መሞላት የተጀመረው በዚህ ቀን ነው። 2023 አስረኛ ወር ዜሮ አራት ላይ ስለዚህ አሁን እዚህ ጋር ምንድነው የምናየው? ኦክቶበር አራት የሞሉትን ሰዎች ነው የምናየው ማለት ነው። ከዛ ሞልተው የደረሳቸው ሰዎች ማለት ነው ስንት ናቸው? አንድ ሁለት ሶስት አራት አምስት ሰዎች ብቻ ናቸው። ዴይ ዋን ላይ ሞልተው አሁን ስለ ዲቪ 25 ነው ማውራው። እነዛ ሰዎች እነማን ናቸው? እነዚህ ሰዎች ናቸው፣ ኬዝ ነበራቸው ምናምን ያውቁታል ሰዎቹ። አሁን ራሳቸውን እዚህ ጋር ሲታይ፣ አሁን ሪዲ ሪፊውስድ ቱቱ እንጂ አልሆነባቸው። ቱ ኤን ኤል የተላከበት ቀን ነው እዚህ ጋር ያለው። ከዛ ኢሹድ ሆኖለታል ይህ ሰው፣ እያሁን ኢሹድ ሆኖለታል። እነዚህ ኢሹ ሆኖላቸዋል ማለት ቪዛ ተሰጥቷቸዋል። አሁን ላይ አሜሪካ ናቸው፣ ወይም ደግሞ በቅርቡ ከሆነ የተሰጣቸው ደግሞ እዛው ናቸው፣ ቲኬት ምናምን ኬዝ ላይ ናቸው ማለት ነው። ኤንዌይስ አሁን እዚህ ጋር ይሄ ዴይ ዋን ላይ ነው። ዴቱን ደግሞ እንየው ዴቱ ምን ያክል ቁጥሮች ናቸው? አንድ አስር ምናምን ቢሆኑ ነው። ዴይ ስሪ በስድስት ደግሞ የሞሉት ቁጥራቸው ትንሽ ከፍ ይላል፣ ያው ነው ግን በሰባት ደግሞ የሞሉት ኔክስት ፔጅ እናድርገው። በሰባት የሞሉትም እንደዛው እስከ አስር ምናምን ሊጠጉ ይችላሉ። ሶ በዚህ መልኩ አሁን አየነው ማለት ነው። አሁን ደግሞ ወደ መጨረሻ ቀን እንደዚህ ያላችሁ እናንተ እስከ መጨረሻው ፔጅ ተራ በተራ ማየት ትችላላችሁ እኔ ሁላ ሳያዎች የፈለግኩት መጨረሻ ቀን ላይ ያለውን ነው የመጨረሻ ቀን ላይ የሞሉትን መጨረሻ ቀን ማለት ኖቬምበር በሰባት ማለት ነው የተዘጋው ኖቬምበር ሰባት ነው መሰለኝ እና ሀያ ሀያ ሶስት ኖቬምበር ሰባት ላይ የሞሉ የመጨረሻው ቀን ላይ ሞልተው ከዛ ዲቪ የደረሳቸው ሰዎች ቁጥር ነው የምናየው አሁን እዚህ ጋር በአንድ የሚያሳየን ስንት ነው እዚህ ጋር ሀምሳ ሰው ነው የሚያሳየን ይሄ እንትኑ ቴብሉ ስለዚህ እነዚህ ሁሉ ሰዎች ምንድን ናቸው መጨረሻ ቀን ላይ ሞልተው የደረሳቸው ናቸው። እዚህ ጋር ሶስት ሁለት ምናምን ምናምን የሚለው ለምሳሌ አንድ ሰው ሲንግል ከሆነ እዚህ ጋር ኢሹድ ሲሆንለት ሲንግል ከሆነ አንድ ቪዛ ብቻ ነው የሚሰጠው። ሶስት ሲሆን ግን እዚህ ጋር ምንድን ነው ሚስትና አንድ ልጅ አለው ማለት ነው፣ የሰውዬ ወይም ባልና አንድ ሚስት አላት ማለት ነው። እንደዛ ነው። አራት ሲሆን ሁለት ልጆች አሉት ከሚስቱ ጋር። እዚህ ጋር ደግሞ ባልና ሚስት አራት ልጆች ምናምን እንደማለት ነው። ኤኒዌይስ እዚህ ጋር በመጨረሻው ቀን እዚህ ጋር ሰብሚት አድርገው በመጨረሻው ቀን ዲቪ ሞልተው የደረሳቸው ይኸው ሙሉውን ሞልቷል። አንድ 50 ሰው ሌላ ሞልቷል። ይኸው እንደምታዩት ሙሉ ነው። አሁንም ስንት ሆነ ማለት ነው ስደምሩት መቶ ሰው ሶስተኛው ፔጅ ላይ አሁንም እስቲል ሙሉ ነው። 150 ሰው አራተኛው ፔጅ ላይ አለቀ አይደል? አራተኛው ፔጅ ላይ ስንት ነው? አንድ ሁለት ሶስት 4 5 ስለዚህ 45 ሰው ነበር ማለት ነው። መቶ ዘጠና አምስት ሰው ደርሶታል በመጨረሻው ቀን። በመጀመሪያው ቀን ስንት ቀን ስንት ሰው ነበር የደረሰው? አምስት ሰው። በመጨረሻው ቀን መቶ ዘጠና አምስት ሰው ቢግ ዲፈረንስ ነው። ግን ይሄ አሁን ለኔ ለኔ ይሄ እንትን ለሚሉ ሰዎች፣ መጨረሻ ቀን ምናምን ለሚሉ ሰዎች የሆነ የሚመስል አይነት ምክንያት ነው። ግን ደግሞ ለእኔ ደግሞ የሚመስለኝም ደግሞ ብዙዎችም የሚሉትም በጣም ብዙ ሰውም ስለሚሞላም ነው ማለት ነው። ወደ መጨረሻዎቹ ቀናት ላይ ለምሳሌ በስድስት የሞሉት ሰዎችን እኒህ፣ እዚህ ጋር አምስት አላርን፣ ቀጣይ ፔጅ ላይ ኒው በስድስት ሀምሳ ሞልቷል። እስከ መጨረሻው ድረሳለ ሀምሳ አምስት ሰው። ቀጣይ ፔጅ ላይ አሁንም ይሄ ሙሉ ነው። ቀጣይ ፔጅም ላይ ሳረገው፣ ቀጣይ ፔጅም ላይ ሙሉ ነው። እነዚህ ራሱ በጣም ማለት ናቸው፣ መቶ ምናምን ናቸው። በመጨረሻው ቀን አንድ ቀን ሲቀረው ማለት ነው። በስድስት የሞሉ በአምስት የሞሉ ይሁን፣ እንደምታዩት ሙሉ ነው። ቀጣይም ፔጅ ሙሉ ነው። በጣም ብዙ ናቸው። ስለዚህ አሁን ምንድነው ማለት ነው፣ ወደ መጨረሻ ቀናት ላይ ብዙ ሰው ስለሚሞላ ምናምን የሚለውም ያስኬዳል። ይሄኛውም ደግሞ ያው እንግዲህ ባይመስልም ራንደምሊ ሰሌክት የሚደረግ ከሆነ አሰራራቸውን በግልጽ አናውቅም፣ ግን እናንተ ለምትፈልጉት ይሄ ውስጣችሁ ለሚላችሁ ነገር ይሄ መረጃ ከጠቀማችሁ ብዬ ነው። እኔ እድል ነው ብዬ ነው የማምነው። መጀመሪያ ቀን መጨረሻ ቀን ምናምን አለልም። እኔ መጀመሪያም ቀን ሞልቼ የደረሰው ሰው አውቃለሁ፣ መጨረሻም ቀን መጨረሻ ቀን ሞልቼ የደረሰው ሰው አውቃለሁ። እኔ ሞልቼላቸው ማለት ነው። ግን ደግሞ ውስጣችሁ ሞር ደግሞ መጨረሻ ቀን ላይ ብሞላ ወይም ደግሞ መጨረሻ ቀናቶች ላይ ብሞላ እድሌ ምናም ብላችሁ እንደዚህ የሆነ ነገር ከመጣባችሁ እዚህ ጋር ያለው መረጃ ውስጣችሁን ትንሽ እንትን ያደረግላችኋል። እንግዲህ ውስጣችሁ የሚላችሁን አድርጉ። እኔ እንዲህ ነው እንዲህ ነው ልላችሁ ሳይሆን ውስጣችሁ የሚላችሁን አድርጉ። ግን እዚህ ጋር መረጃው የሚያሳየው ያምናውን ነው። አሁን እዚህ ጋር መረጃው የሚያሳየው ይህንን ነው። እሺ አሁን ያምናውን ያየ ነው። ዲቪ ሀያ አራት ደግሞ እንሂድ። አንዳንዴ ይገለባበጣል። ቅድም አሁን መጨረሻ ላይ ያለው ማዕት ሰው ነበር፣ የሆነ ጊዜ ደግሞ ተገለባብጠዋል። መጀመሪያ አካባቢ ትንሽ ይበዛና መጨረሻ እንዳው ሚያንስ ነበር መሰለኝ። እሺ ዲቪ 24 ደግሞ የኬንያውን እናድርገው፣ ናይሮቢን እናድርገው። ናይሮቢ ከዛ ይህንን ሀምሳ አላድርገው ከዛ ሰሚዴ ትላድርገው ኦክቶበር አምስት ነበር ዲቪ የተጀመረው። ኦክቶበር አምስት ሞልተው የደረሳቸው ሰዎች ይኸው እዚህ ድረስ ነው። ኦልሞስት እስከ ግማሽ ድረስ ሀያ ምናምን ድረስ ይደርሳል። አይ ሰላሳ ቤት ወይ አርባ ቤትም ሊገባ ይችላል ብዙ ናቸው በጣም በሁለተኛው ቀን ሞልተው የደረሳቸው ብዙ ናቸው በጣም ሀምሳ ምናምን ስልሳ ሰባ ቤት ሰማንያ ቤትም ሊገባ ይችላል ይኸውላችሁ ቁጥሩን እየታዘባችሁ በጣም እየበዛ ነው የመጀመሪያ ቀናት ላይ ሞልተው በሰባት ደግሞ ሞልተው እነሱም ይኸው ሞልተዋል ቻርቱ ኦልሞስት ሀምሳው ሀምሳው ሞልቶ እነዚህም ስልሳ ሰባ ቤት ይገባሉ እስቲ ግን ወደ መጨረሻው እንሂድ ወደ መጨረሻው ቀናት ላይ በኖቬምበር 8 ነበር መሰለኝ ያለቀው፣ 22 ማለት ነው። ዲቪ መሙላት ለዲቪ 224። ስለዚህ እዚህ ጋር መጨረሻ ቀን ላይ ሞልተው የደረሳቸው ሰዎች ብዙ ነው በጣም። 50 ሞልተዋል፣ 100 ሞላ፣ 149 ሰው በጣም ትልቅ ቁጥር ነው ይሄ። 223 ደግሞ እናንተ ዩ፣ አሁን እዚጋ የአዲስ አበባን ማላሳያቸው፣ የአዲስ አበባ ፐርፎርማንስ ያን ያክል ብዙም አልነበረም። ኬንያው ምርጥ ስለነበረ ነው በዛን ጊዜ። ኤንዌይስ፣ ይህንን ይመስላል እንግዲህ ውስጣችሁ የሚላችሁን እንድታደርጉ ነው። ይህንን ቪዲዮ ታች አታቸረኩላችሁ መልካም እንድል